ውድ ቤተሰቦች እንደምን አላችሁ? እስኪ ዛሬ ከአንድ አመት በፊት የሰራነው የፈሳሽ ሳሙና ማሽን ነበረ እና ዛሬ ደንበኛችንን ልንጠይቅ ሄደናል። ከደንበኛው አስተያየት ትሰማላችሁ። ምን ምን አስቸገረ፣ ለእኛስ ያለ አስተያየት ምንድን ነው፣ አጠቃላይ ያለውን ስለ ማሽኑ የተሰማህን ስሜት ንገረን ብለን ሄደናል። እስከ ቪዲዮ መጨረሻ ድረስ ተከታተል። ሰላም ጤና ይስጥልን። እንግዲህ የድርጅታችን አደይ ዲተርጀንት እና ኮስሞቲክስ እንዲሁም የፈሳሽ ሳሙና እና የደረቅ ሳሙና አምራች ድርጅት ሲሆን የድርጅት ባለቤት እና መስራችን የጌታቸው አማረ ነኝ። ድርጅታችን እንግዲህ አደይ ዲተርጀንት የተለያዩ ፈሳሽ ሳሙናዎችን በማምረት እና ለገቢያ በማቅረብ የሚታወቅ ሲሆን በጥራት እጅግ በጣም ስኬታማነት ያተረፍን ሲሆን ከዲኤስ ኢንጂነሪንግ እንግዲህ ይህን የመሰለ ማሽን ከአንድ አመት በፊት ገዝተን እንግዲህ ድርጅታችን ላይ መጥተው ገጥመውልናል። ማሽኑን እንደምትመለከቱት ሶስት ማሽኖች ናቸው። እኛ ድርጅታችን ሊያስገጠም ነው ሚክሰራል ሚክሰርቱና ሚክሰርቱ ስሪ በሚለ ነገሮች ናቸው። እንትን ያሉት በዚህ የልብስ ስናመርት፣ በዚህኛው ደግሞ የዕቃ እናመርታለን። በዛኛው ደግሞ በሚክሰር ስሪ ደግሞ የእጅ ፈሳሽ ሳሙና እናመርታለን ማለት ነው። ማሽኑ እጅግ በጣም ደረጃውን የጠበቀ ማሽን ነው። ቆንጆ ነው። ሰሚ አውቶማቲክ የሆነ ማሽን ሲሆን ስራን በጣም ቀለል የሚያደርግ ነው። እያንዳንዱ ነገሮች ኮምፒውተራይዝድ ነው። እዛ ጋር እንደምትመለከቱት ኮምፒውተራይዝድ ማሽን ነው። በምንፈልገው ደረጃ እና በምንፈልገው ጥራት መሰረት ነው እንግዲህ የሚያመርትልን ይሄ ማሽን ማለት ነው። ስለዚህ ይህን ማሽን ከኛ በመግዛት እጅግ ደስተኛራህን አቀላጥ በሚገባ ከዛም አልፈን የዚህን ውጤት ደግሞ አይተን እንግዲህ ደረጃውን የጠበቀ ደግሞ ቆንጆ የሆነ የደረቅ ሳሙና ማምረቻ ማሽን ወይም በማዘዝ ላይ ነን። ውል ይዘናል። ፕሮሰስ ጀምረናል ማለት ነው። በጣም እናመሰግናለን ጌቼዬ፣ እናመሰግናለን። እሺ፣ ቻው ቤተሰቦች። እንግዲህ ከደንበኛ ያገኘነው ነው ምስክርነት፣ ይህን ይመስላል። ደንበኛችን ጋር እንደ ቤተሰብ በሉት ማሽን ከወሰደ ጀምሮ ያለውን ነገር እኛም እንደዋወላለን ምን ችግር ገጠመ? በሚል እንደዋወላለን። ችግር ቢገጥመው እንኳን ወደ አሁኑ መተን ለማስተካከል ዝግጁ ነበርን። ነገር ግን በአንድ ዓመት ውስጥ ምንም አይነት ችግር አልገጠመውም። እናንተም ጥራት ያለው ማሽን ከኛ በማዘዝ እንግዲህ ትርፋማ መሆን ትችላላችሁ። እናመሰግናለን።